ሰላም ኢትዮ ሶስት ስልሳ ዋሽንግተን ዲሲ የተላለፈላችሁ ያለው ፕሮግራማችን እንደቀጠለ ነው። በጎንደር በተከታታይ የመዘገቡት ድሎች አሁንም እንደቀጠሉ ናቸው። በዛው መካከል ደግሞ አርበኞቻችን በየአካባቢው አፍነታፍነዋል አፍነዋል ከዚህ በኋላ እንደምሳቸኋለ ሲል የቆየው የሰው በላ ቡድን አንድ መደምሰስ አይችል እነሱ እነዛን ሁሉ ከበባዎች ሰብረው ወጥተው ድሉን የራሳቸው አድርገው አሁንም ወደፊት እየገሰገሱ ነው። እንግዲህ ሁለት ትልልቅ አርበኞች የስልክ መስመራችን ላይ ይገኛሉ። የአማራ ፋኖ ህዝባዊ ድርጅት ላይ አሉ ከሚባሉ ትልልቅ አመራሮች እንዲሁም ደግሞ ከጎንደር ጠቅላይ ግዛት ዕዝንም የሚመሩት ሁለቱ ትልልቅ አመራሮች አርበኛ ደረጀ በላይና እንዲሁም አርበኛ ሰለሞን አጣናውን እዚሁ የስልክ መስመራችን ላይ ይዣለሁ። እንግዲህ አንድ ወር አንድ ወር ካልተሳሳትኩኝ ተሳሳት አንድ ወር ያህል ነው ጦርነት ላይ የነበራችሁ፣ ጦርነት ላይ ብቻ ሳይሆን ከበባም ላይ የነበራችሁ። ከሰው በላው ቡድን በዘለለ ደግሞ ከራስ ወገን ከሚባሉትም የመጣው ፈተናም ቀላል አልነበረም፣ እና ያን ሁሉ አልፋችሁ ዛሬ ላይ ደርሳችኋልና እንደው ምን ይመስል ነበረ? አጠቃላይ ሁኔታውን እንደው አጠር አድርጋችሁ ሁለታችሁም እንደው ብትገልጹልን፣ ህዝብ ጆሮ መድረስ ያለበት የነበሩ ስራዎች ምን ይመስላሉ የሚለውን እናመሰግናለን። የውስ እንግዲህ እንደሚታወቀው እና ስንወጣ በስልጣን ለተቀም ለከምቱ ውዳሴ ወይም ደግሞ ተጠባባሪ ደጃዝማች ጎበዝ አለቃ ለመሆን ሳይሆን አማራ በዚች ምድር አትኖርም ተብሎ የመኖር ህልውናችን አደጋ ላይ ወድቆ አትኖሩም ተብለን ነው። ትናንት ሀገር የሰራው ታላቁ አማራ፣ ሀገረ መንግስት የገነባው ታላቁ አማራ ያውለፈው ተረስቶ ከሌሎች ሀገር ወዳድ ኢትዮጵያ ጋር በጋራ ሀገር የሰራው አማራ ያመሳውን ድርሻ ወስዶ ዋጋ የከፈለው በአንድነት በጀግንነት ትላንትና፣ ምንም ሳይማር ቴክኖሎጂ ሳይኖር መረጃ ሳይኖር የውጭ ጠላትን ከመትና ከታንክ ጋር በአንድ ወራሽ መሳሪያ ጠላት መክቶ ሀገርን ሀገራት ብሎ በቅኝ ግዛት ያልተገዛች ሀገር ያሰከበንን የአባቶቻችን ልጆች ነን ብለን የወጣ ነው። ስሞታ ትንሽ የፖለቲካ ሰለባ የመሆን ደምናል ትግላችን መለያየት በትግላችን መሀል ገብተው ጥቅምና ዝና ፈላጊዎች ትግል መከፋፈል ሁኔታ ገጥሞናል። ይሄ በእውነት ወንድማማች የጋራ አላማ ያለው የጋራ ጠላት ያለው የጋራ እምነቱንም ባህሉንም ወጉንም ማንነቱንም የተቀማ አማራ በጋራ ሆኖ የጋራ ጠላቱን ነው የሚያጠቃ እና አንዳንድ የግል ጥቅም ፈላጊዎች ከታች ያለው ሰራዊት ሳይሆን እላይ አዛዥ ነን አላፊ ነን የሚሉ የተለያዩ የራሳቸው አጀንዳ ያላቸው ከሌሎቹም ጋር እንግዲህ ተልእኮ የተቀበሉ ወይም በጥቅም የተገዙ ሊሆን ይችላሉ። በዛ ጥቅም ገልጸው እንጂ በዚህ ልክ አማራ የሞተ ስንቦታ ተጀረገፈ ለስለ ልዩነት የሚያወራ አመራር እንዲኖር ሀሳብም የለም ብዬ ማስበውና ይሄ ትግል ታማኝነትን ቅንነትን ይፈልጋል፣ ራስን መርካድ ነው፣ እና በዛ ልክ አስበን የወጣ ነው። ነገር ግን ልዩነቶችን የቲክቶክ የዩቱበር መሸከያ ሆነዋል። በመሀል ገብተው የተቆረቆሩ ያዘኑ መስለው አንዱን ቅዱስ አንዱን ርኩስ እያደረጉ ከባህላችን ውስጥም ሀገር ውጭም ሀገር ውስጥም ያሉ ሳያውቁ አዋቂ ነን የሚሉ የራሳቸውን የፖለቲካ መስመር ለማስተካከል የራሳቸውን የስልጣን ጥማት ለማሳካት በህዝብ ትግልና በህዝብ ደም ላይ በምስሉ ገበሬ ላይ በምስክር የአማራ ህዝብ ላይ በሚጠብቀን ሀገር ወዳድ ኢትዮጵያ ትምህርተቦናችን ሆኖ በሀሳብ በጨለ ግበን ያለው ህዝብ ላይ ሌላ ጥላሸት መቀባት ነው። ነገር እሱ እሱም ቢስተካከል ሁሉም የግሉ ስራ መስራት አለበት እየ ፈልጋለው ከመተቸት ከመታቸት አንዱ ዝቅ አንዱ ከፍ ከማድረግ ወደ አንድ እንድንመጣ እያንዳንዱ ጥረት ማድረግ አለበት ነው። እንዳንድ አመራር ወይም እንዳንድ ታጋይ እኔ መሪነት ይሄ የቁጣ ስልጣን ስልጣን አደለም አጋጣሚ ለታሪክ አጋጣሚ መሪ ሆኑ ተብለን መሪ ሆነ እንጂ ፈልገን ለምን የሆነበት ላልሆነ እንዳንድ ታጋይ ግን ማሰራቶ መልክ ወደ አንድ መተን የጋራ ጠላታችን ላይ ጠላታችን አንድ ንድ ሰራራ ጠራ ኦርቶዶክስ የሆነው የአብይ ሀመድ ስርዓት ብልጽግና ነው ስሙን የቀየረው። ትናንትና ህዋድ በቀረጸው ህገ መንግስት ዛሬም እየተመራ ያለ መንግስት ህገ መንግስቱን እንኳን ሳይቀይር ስም ቀይሮ የሚቀልድብን ጠላታችን ታሪቀው ጠላታችን ላይ አተኩረን ሌሎቹንም አስተባብረን ሌሎቹንም አሰልፈን አማራ ብቻ ሳይሆን ሌሎቹን መሰለፍ ሲገባቸው በእኛ ውስጥ ልዩነቶች ነቶች እየተፈጠሩ ያሉበት ሁኔታ አለ። እሱ ልዩነት የምትሰጡ ሰዎች ነ ከመስተር ይልቅ ስለ መልካምነት ስለ አንድነት የሚሰብቁ በርካ አስተላልፋለሁ። ከዛ ውጭ ግን ወደዛ ስንወርድ በመውረዳችን ምክንያት ብዙ ቦታዎችን እና ብዙ ሀይል ጀኔራል መድፍ ሳይቀር ሁሉ በርቀት የሚጠኮስ በጣም አምሳ ኪሎ ሜትር እርቀት ላይ የሚጠኮስ መሳሪያ ሁሉ ነው። ስለዚህ እንግዲህ ቀላል የሚባሉ አራት ማነው ቀላል የሚባሉ ሁለት ከባድ የሚባሉ ውጊያዎች ሁለት አድርገናል። ከባድ ውጊያ አራት የቢያላት ሰራዊት የተደመሰሰበት ብዙ የተመታበት እስከ አመራር ድረስ ሻለቃ አመራር መረጃ ዳድነት እንዲሁም ሌላ ሚሊሺያ ምናምን አላፊዎች የተደመሰሱበት ነበረ። በማድረግ ብዙ ገንዶችን ሰርተናል። ከኛም አንዱ ሁለት ልጆች ዋጋ ከፍለዋል። የቆሰሉብንም አሉ ከአምስት ያላነሱ። በዚህ ልክ ውጊያ ከተሞች የመጀመሪያ ከዛ ቁጥር ሁለት እስከ ቁጥር አራት ድረስ በታሪክ አጋጣሚ ይህን ከቱመት አልፎ የሚባል አካባቢ በደርግም አሁን ስንገባ ምን ልዩ ሰው መቶ ነው። በዚህ ሲደረግ እያሉ ነበር። ተሳቸው ገደልባቸው እንጠባቸው አጠፏቸው፣ ያሉን ሰዎች አልሞትንም፣ አልተደመሰስንም አለን ለማለት ነው የተደረጉ ኦፕሬሽኖች። በዚህ ልክ ብዙ ቦታዎች ናቸው። ስሙም አዲስ ያልሆነ ትንሽ ቀበሌዎች፣ ትንሽ ሳተላይት የቀበሌ ከተሞች ሁሉ ያሉበት ነው። እንግዲህ ውጃ የተደረገው ሰራዊታችን በድል ያጠናቀቀበት መካምሩ በማያውቀው ሀገር ሂዶ ከአማራ ክፍለ ጦር የሚባል ትልቅ ግዙፍ ጠንካራ ሰራዊት ያለበት በጋራ ከሱ ጋር በመሆን ጠላትን መክተን አሳፍረን መልሰናል። እንግዲህ ቁጥር አራት አልኮን ሲገባ ወደ ሱዳን ደበር ሱዳን አስገብቻቸዋለሁ፣ ገድያቸዋለሁ፣ አመራሮችን የኮረም የዝም ምናምን አመራር ገድያቸዋለሁ ብሎ መግለጫ የሰጠው ሀይል እኛ ቁጥር አራት ላይ ጠለነው፣ ተመልሰን ዳግሚያ ተንሳይን በቱመት ነው እንግዲህ መሀል ከተማ መጠን በወደዋ ከተማ ያሳለፍ ነው ዛሉ ሲባል ደግሞ ተከትሎ ነው የመጣው። በዛም ልክ እንግዲህ የመሸገውን ምሽግ ሰብረን ነው ወደምንፈልገው ቦታ ነጻ ቦታ የወጣ ነው። በዚህ ልክ ብዙ ገሎች ተሰርተዋል እና ይሄን ነው የሚመስለው። ስለዚህ አማራ መዳኛው አንድነት እና አንድነት ብቻ ነው። አማራ መዳኛው አንድ ስለሆን ብቻው የምናሸንፈው። ይሄ ማንኛውም ሰው ሊወስደው የሚለው ሀሳብ ነው። የሚጠላን ሰው ሀሳባችን የሚያመቸው ሰው ሊቃወመው ይችላል። የራሱ አጀንዳ የራሱ ፍላጎት ያለው ሰው ከታች ያለው ሰራዊት እውነት ለመናገር እንዳታልፉ ቋራ እንዳትገቡ ረጃ ደረጀ በላይ ማንም ሶማሌ ሁሉም ሰው ሱዳኑን ጥቁሩ ነጩም የምላለስበት ቦርደር ነው። ስለዚህ የአማራ የነጻነት አጋይ ያነ ሳይከለከል የአማራ ነጻነት ነጻነት አጋይ ብዙ ጥንተኛ ሀይል በዚያ የሚመላለስበት ሙያ ደበ ነጻነት ግን የአማራ ነጻነት አጋይ ትግሉንም ከመጀመሪያው የመጀመሪያ ከሚባሉት ሰዎች የመጀመሪያዎች ነን። በዚህ ልክ ግን እንዲህ አይነት እየተወጣ ሚዲያ ላይ በአንዳንድ ወንድሞቻችን በጣም በሚያሳፍር የትግሉን የዘመኑ ትግል ያልዋጀ ዘመኑ ጋር የማይሄድ አማራን የሚያሳፍር ንግግሮች እየተደረጉ እንጨርሳቸዋለን ሌላቸዋለን ጀምረና እንጨርሳቸዋለን እየተባለ መርዝ የሚነጡ ሰዎች ለአማራ ደግሞ ሰራማራ የሆኑ ከተግባር መሬት ላይ ተገናኝተን ችግሮች አሉ ተነጋግረን፣ ወደ አንድ መተን አንድ ቤት አንድ መጠለያ ነው ሊኖረን የሚገባ እንዳማራ። ስለዚህ በእዛ ልክ ሁሉም እንዲያስብ እንፈልጋለን። ቻ ሰራዊት ግን በእነሱ ልክ ስላልሆነ ተኩሱ ሲባል መጀመሪያ የተሰጠው የፖለቲካ እንትን ሌላ ስለነበር መጀመሪያ ተሰለፈ። ከእዛ በኋላ ምንድነው ምንድነው ሲሉ ድንድ እኛ ወንድሞቻችን ላይ አንተኩስን ብሎ ነው። ስለኞቻችን አብሮ እንጂ አብልቶ አጥቶ ተቀብሎ አስተናግዶ ከእኛ ሰራዊት ጋርም ተወያይቶ ከብርጌ ከክፍለ ጦርና ከኮራ አመራሮች ጋር ተወያይቶ አብረን እንታገል እንጂ አንተኳኮስን በሚል አንድነቱን አጠናክሮ እየቀጠለ ያለበት ሁኔታ ነው ያለ። ጠላቶቻችን አማርኛ ተናጋሪ ጸረ አማራ የሆኑ በአማርኛ የሚጽፉ አማርኛ የሚናገሩ መርዝ እየረጩ የአማራን ትግል የሚሸርሽሩ

ነው መናገር የምፈልገው። እግላችን ግን እንደ ዘመነ መሳፍንቱ አንዱን አንዱ በልቶ አንዱን አንዱ ውጦ አንዱን አጠፍቶ ሌላ ድርጅት እንመሰረታለን የሚለው ግን ይሄ ያረጀ ያረጀ ከኋላ የቀረ የወደቀ ና ቴዎድሮስ ያጠፉት የተቃወሙት ኢትዮጵያ ወደ ኋላ ጎተታት ሀሳብ ነው እና ዓለም በአንድ ቋንቋ ይናገራል በሚባልበት ዘመን ዛሬ እኛ ሌሎቹ ያለፉበትን ነጮል ተባልተው ተባልተው አልፈው እንደሚያዋጣቸው አውቀው የጋራ ህገ መንግስት አርቅቀው ዛሬ አሜሪካ አገር ግን አንች ብንሄድ ከምንከበረው ፈጣሪን ስለሚፈሩ ሳይሆን ህገ መንግስቱን ስለሚያከብሩ ነው። በዚህ ልክ የጋራ የሚያደርገንን ህገ መንግስት ከሌሎች ብሄር የጋራ የምናደርገው ድርድር ማደራር ያለን እንጂ ሲፈልጉ እኛ እየሞት ነው እየተተኮሰን ሰው እየገበር ነው እየቆሰለ እየደማነ እየተከበር ነው ከባድ መሳሪያ እየተተኮሰብን እየተኮሰብን ብልጽግና ናቸው እያሉ ስምም ያጠፉ አንዳንድ ሌላ ተልኮ ያላቸው ሰዎች አሉና፣ በዚህ ልክ መስተካከል ያለበት ነገር መስተካከል አለበት። አማራ ትልቅ ሰው ነው። አማራ ትናንት ቤቱን ዘግቶ መክሮ ሀገር ሰርቷል። ዛሬም ቢሆን ያነ ባህል ና ያነ ሴት መቀጠል አለበት። አንድ መሆን አለብን። ችግሮቻችን ያላማ ሳይሆኑ የሀሳብ ናቸው ብዬ ነው የማስበው። ውሃ የሚያነሳ ምክንያት የለውም። እያንዳንዱ ድርጅት ያስፈልገናል ብለ ድርጅት መስረተናል። ድርጅቱ አዋጭ ነው አይደለም፣ ቁጭ ብሎ አብሮ በጋራ መገምገም ነው አብሮ መገምገም ነው። አዋጭ ካልሆነ የእነሱ የተሻለ አታጋይ መስመር ካለ እኛ ቶሎ ነፃ የሚያወጣን መስመርና ሀሳብ ካላቸው በዛ ልክ መሄድ ይኖርብናል። ከዛ በመቀጠል ግን ድርጅቱ ግን ለልዩነታችን ምክንያት ሊሆን አይችልም። ሁለት ግለሰብ በሚፎካከርበት ተቋም ውስጥ የህዝብን ትግል አሳልፎ ሰጥቶ ግለሰቦችን ለማንገስ እና የተወሰኑ ሰዎችን ቡድኖችን ለማንገስ እየተደ ያለው ሩጫና ቡድናዊ አካሄድ ይሄ ለአሁኑ ዘመን የማይበጅ ነው። ተማርነ የሚሉ ሲናገሩ አማርኛም የሰነ ጥቁር ነግራንዳ ሀሳባቸው ግን መናገር ብቻ እንጂ ማሰብ ያልተጨመረበት ከግራ ከቀኝ ከኋላ ከፊት ያልተገመገመ አዋጭ ነው ሳይባል ውድግ ብሎ በሆነ ውስጥ ሆኖ የሆነ መልዕክት እያስተላለፉ በአማራ ህዝብ ላይ በሚቆስለው ህዝብ ላይ መርዝ እየረጩ ማታ ማታቆስና ማጋደል ግን ይሄ የአማራ ባህልም የአማራ ታሪክም አይደለም። ምክንያቱም እኛ እንዳትጋደሉ ያለ የተግዳሞ ሰው እያሳረርን በየ መንገዱ ሌላ ጥቁር ደም በአማራ ህዝብ ላይ እንዲቀጥል ማድረግ ልክ አይደለም። ምክንያቱም ነገ አብረን የምንቆስ ሰዎች ቤተሰቦቻችን አብረን ነው የሚኖሩ ነገ በግል ሁሉ እንደገና ወደኋላ ተመልሰን ወያኔ ወደ ሰጠን አጀንዳ እሱ በከፈተልን ወይ ነው እና እየፈሰስ ነው ያለ ነው። በዛልክ የሚስተካከሉት ነገሮች ሊስተካከሉ ብዬ አስባለሁ። ያለኝ ሀሳብ ይሄ ነው። ይቅርታ ግን ያንቺ ሀሳቦች አሉ። በራሴ መንገድ ብዙዎችን ነገር ተናግሬያለሁ። በዚህ ነግዞ እቋጫለሁ። ሁሉንም ማለት አስተዋል። አርበኛ ግን እንደው አሁን በአንድ ወር የቆይታችሁ፣ በተለይ ደግሞ በአካባቢ ያን ያህል እንድትንገላቱ የሰው በላው ቡድን በዚህ ደረጃ ሀይሉን አከማችቶ እናንተን ለመውረር እናንተን ለመክበብ ሲመጣ እና እንደዚህ አይነቱ ፕሮፓጋንዳ ሲሰራ፣ በዋናነት ያው በፋኖ ስም የተደራጁት እና እናንተንም ከበው የነበሩት አካላት በሰጡት የልብ ልብ ነው የሚባልም ነገር አለና፣ እንደው በዚህ ሁሉ ጉዟችሁ ውስጥ በዚህ ሁሉ ከሰው በላው ጋር በምታደርጉት ትግል ላይ ወይንም ደግሞ ባደረጋችሁት ዘመቻ ላይ ከራስ ወገንስ እንደው ጦርነት ተከፍቶባችሁ ወደኋላ እንድትጎተቱ የተደረገበት እንዲሰናከል የተደረገበት ነገር ነበረ ወይ? እንዲህ ዓይነቱ ፈተና ከነበረ እንዴት አለፋችሁት? መወያየትስ ትችላላችሁ ወይ? አሁንስ ወደፊት እንደው ከዚህ ቡድን ጋር ምክንያቱም ከማን ጋር እየሰራ እንደሆነ ይታወቃል። አሁን በግልጽ ነገሮች እየተገለጡ እየመጡ ነው። እና ይሄ ቡድን ከትላንት ስህተቱ ተምሮ አሁን እያደረገ የቆመበትን ነገር እየተሳሳተ መሆኑን ህዝቡ የካደው መሆኑን አውቆ መመለስ የሚችል ቡድን ነው ወይ? እንደው ተወያይቶስ መመለስ ይቻላል ብለህ ታስባለህ ወይ? እንዴት ከላሳ በታች ያለው ሰራዊት የጋር ሀሳብ የጋራ አላማ እንዳለው እየጠረጋው ያለሁት አብዛኛው እየተደዋወለ አብረንም ሞት አብረንም ምንድን የሚል ሀሳብ ነው ያለው። ላይ ያለው አመራር እኔ ሌላው ነው። እርሱስ እኔ ራሴን ቅዱስ አድርግ አልፈልግም። የኔ ራሴ ችግር ይኖራል። ሌላው ሰው ሲነግረኝ የማውቀው እኔ ትክክል ነው የምሰራው ትክክል ያልሆነ ሀሳብ ሊኖር ይችላል እና ይህን ግን ትክክል ያልሆነውን መለሻ መለሻና መድረሻ ሰጥቶ በአጀንዳ የሚያሳምን ሰው ፈልጋለሁ እኔ በተመሳሳይ ሌሎቹን በዛልክ ነው። አሁን ይሄ ሴራ አለ ወይ እኔን አሁን ይሄን ሴራ አለ። እዛ አካባቢ የተደረገ ነገር አለ

እኛም ጋር ሊያወያዩአቸው ሲሄዱ እንተኩሳለን፣ እንዳይመጡ ቋራ መሬት እንዳይረገጡ። ወደ ቋራ መሬት ነው እጃ ያደረግነው መተማና ቋራ መሬት ላይ ነው። ስለዚህ ቋራ መሬት ነው ስንመጣም ስንመለስም መንገዳችን ያን ነው። ሳይቱ በየመንገዱ እያስተናገደን ነው የመጣ ነው፣ እየተቀበለ ወንድሞቻችን እጃ ላይ ያቀረበ የሰማን አማራዎቹ መሪ የጀመሪ ከተጠራ ብዙዎቹ በዛልክ ትሪት ያደረጉ ነው የመጣ ነውና እኔ ግን ግለሰብ ጠርቼ ወይም የሆነ ተቡድ ጠርቼ የሆነ ታገ መለጣ አልፈልግም። ሁኔታው ግን የአማራ ህዝብ ፖለቲከኛው አየር ላይ ሚዲያ ላይ ያለው መረጃና ደህንነት ወይም የአማራ ህዝብ የራሱ አጣርቶ የራሱን አስተያየት ይስጥ ነው። እኛ ግን ብልጽግና አይደለም ጠላታችን ብልጽግና ነው። ብልጽግና በፀሐይ በጣላ ፀሐይ እየተዋጋ ነው። ሰው እየገበርነበት ነው። አሁንም እሱን ነው የምንታገለው። ኦርቶዶክስ ኢትዮጵያ የሆነ ስርዓት ነው። እሱ ላይ ያተኩረን ነው መስራት የምንፈልገው ከወንድሞቻችን ጋር። በእውነት አሁን አንቺ ስትደውይ ከእነሱ አንድ የክልል አመራር ጋር ከሌላ ቦታ የመጡ ልጆች ጋር ይተያዩ ነበረ። እንመጣ አረ መንገድ ላይ ቶባችኋላ አልተው ምናምን ሲሉ እኛ ግን አግኝተን አውያይተን በጋራ እንታገል ብለን የጋራ ቅዳውተን የጋራ ግንኙነት አድርገን ነው የተለያየ ነው። አንድ ቦታም ስንንቀሳቀስ የሰነበት ነው ከብዙዎቹ ጋር። አሁንም እያልክ ነው። ዛሬ ተገናኝተን ቆይ አይተን እነሱም ወደ የሚፈልጉት ቦታ እኛም ወደ ሚዲያ ላይ ከሚወራው ነው ግን

የምታየው አንድም የጦር መተጋር የሚመራ በኛ ድርጅቱም በዙም የለም። እነሱ ግን እየተወጣ አንድ የጦር መሪ ሆኖ በየቀኑ በየቀኑ በየቀኑ እየወጣ ሚዲያ ላይ ጦር ነው የሚመራ ወይስ አክቲቪስት ነው? ይሄን የአማራ ሕዝብ አገር ዳር ኢትዮጵያም ይሁን ገለልተኛው ግን የሚታዘበው የራሱን ፍርድ እንዲያስቀምጥ የብያ የሚዲያውን ሁኔታ በዳርቅ እንዲ እንዲመግመው እንፈልጋለን። በእርግጥ የሚያሳዝነው ነገር አሁን ገንዘብ የሚመለክበት ጊዜ ስለሆነ የእኛ ሞት ለእነሱ ቢዝነስ ሆኗል እና ብዙዎቹ ቢዝነስ እየሰሩበት ነው። ስልጣናቸውን እያሳደጉበት ነው። አስተላለፋቸውን እናስተካከላለን። የተጠማ የስልጣን ጠማት ያላቸው በጀርባ አይዟቸው በሏቸው እነሱ እንዲያርጓቸው። ወደ አማራኛ ከኋላ መጠን ስልጣን እንይዛለን እንጂ እኛ ስልጣን ፈላጊዎች አይደለንም። ነጻን ለፈልግን ወጣለን ነገም መሪ ለመሆን ሳይሆን ትግሉን ታግለን ሞተን ህዝብ ነጻን ህዝብ ነፃ ለማውጣት ወጣ ሞተን አሳይተናል። እግዚአብሔር ቆዩ ብሎ ነው እ ብዙ ወንድሞቻችን ልጆቻችን ሞተዋል። እኛም አራት ጊዜ እዛ በላይ ቆስለን አሁንም ቆስለን እንኳን በአንድ ጎናችን እየተኛን አሁንም እያታገልንና እየታገልነው ያለን። ስለዚህ ይሄ ነገር መታረም አለበት የሚለው እንጂ የሆነ አካል አንስቼ የሆነ አካል አንስቼ ለመኮንን አሁን ዝግጁ አደለውም እንደ

ከልብ አመሰግናለሁ። ምክንያቱም ጥያቄውን የሚያነሳውልህ ሚዲያው ላይ የሚወራው የሚሰራጨው ፕሮፓጋንዳውን በግልጽ እንድትመጣበት ነው። አንተ በግልጽ አስቀምጠኸዋል። በትክክል ምን ላይ የወጣችሁበት ዓላማ ምንድን ነው፣ መዳረሻችሁ የት ነው፣ በግልጽ አስቀምጠኸዋል። ትግሉም ከየት ተነስቶ ነው የሚደርሰው የሚለውን። ስለዚህ ጥያቄውን ያነሳሁት በዛ መልክ ነው። አርበኛ ሰለሞን ጠነው ከልብን ማመሰግነው ያው አርበኛ ደረጀም አጠገብ ስላለ እሱም የበኩሉን አንድ ወር ከዛ በላይ ፈተና ጉዞ በኋላ ያለፋችሁበት ነው እና እሱም የሚለን እንደ የተወሰነ ልጨምር ስ አርበኛ ሰለሞን እንግዲህ ያለውን የነበረውን ለእነዚህኛዎችም እንደው ለየት ያለ ሀሳብ ላላቸው በተለይ ለሰራዊቱ ሳይሆን ጥቂት ለሚባሉት አመራሮች አሁን ችግር ያስተላልፋሉት ለነሱም በጫዋል መልክ መልእክቱን አስተላልፏል። የአንዱ ወር ጉዟችሁም ምን ይመስል እንደነበረ ነግሮኛል። አንተም ደግሞ በበኩልህ እንግዲህ በአማራ ፋኖ ሕዝባዊ ድርጅት በጎንደር ጠቅላይ ግዛትም ዋናዎቹ የትግሎቹ አርበኞች ናችሁ። ና እንደ በአንድ ወር ጉዟችሁ ውስጥ የነበረውን ነገር እንደ ባጭሩም ብትነግረን ና ጉዟችሁ እንዴት እንደነበረ፣ ከዛ ባለፈ ደግሞ የምታስተላልፈውን መልእክት፣ በቀጣይም ደግሞ ምን መሆን እንዳለበት፣ ለዚህ ደግሞ የተሳሳተ ፕሮፓጋንዳ እየነዙ ላሉ፣ የተሳሳተ መረጃ እየነዙ ላሉ መገናኛ ብዙኃንም ህዝብን ከህዝብ እያፋጁ ወንድም ከወንድም እያጋደሉ ላሉ ለምደዚህ፣ ወይ ደግሞ ቅንጥብጣቢ የሆነች ብር እየወረወሩ የሰው ጭንቅላት እየበረዙ ላሉ አካላት የምታስተላልፈውን መልእክት ካለ እንደ በአ አንተንም ንንን መልክት ልቀበል ብዬ ንን ማስተት አለ። አመሰግናለሁ እየሩስ። ያው እንግዲህ ፋኖ ሰለሞናትና ወይም አርበኛ ሰለሞን ያስተላልፈው መልክት ያው የኔ መልክት ነው። ያው መድገም ይሆናል እንጂ ያው ትክክለኛ እሱ በሰጠው ልክ ያው አሁን ከመደበኛ ጠላቶቻችን ወይም ከመደበኛው ጠላታችን ካገዛዙ ሰራዊት ወይም ካገዛዙ የተሻለው ነው ያላገኝነው እርስ በርሱ ግጭት ይሄ በትንሽ በማይረቡ ፖለቲከኞች ከቋሚ ባንዳዎቻችን ጋር ወይም ደግሞ ውጭ ላይ ሆነው ዳግመኛ ብአዴን አማራ ክልል ላይ መልሶ ለመቋቋም በሚጥሩ ሰዎች የታሰሩ በእነሱ ገመድ ታስረው የሚጎተቱ በእነሱ ወጀጅ የሚጎተቱ ጎጃምን የማይወክል ወሎን የማይወክል ሸዋን የማይወክሉ ጎንደርን የማይወክሉ ትንሽ አመራረም የሚሉ ሰዎች ያው የሚሉትን ነገር ትሰማላችሁ። በተግባር በሚዲያ ላይ ወጣው የሚያወሩትን በቲክቶክ ዝም ብሎ ከነጋዴዎች ጋር ከአትራፊዎች ጋር ትግሉ አማራ ክልል ላይ እንዲቆይ ከሚያተርፉት ሰዎች ጋር ቃቃ እንደሚጫወቱ ሲያወሩ እንደሚሉት አዳምጥታላችሁ። ትልቅ ጋዜጠኞች እና በጣም ያሳዝናል። በዛው ልክ ደግሞ ትግሉን ሳያምን አምኖበት ሳይወጣ አንዳንድ ፋኖ ይኖራል። ይሄ በደንብ ሳምን በጣም ነው በሚለው የወጣ ይኖራል እና ያን እያዳመጠ በሬ እንዲህ ብሎ አዞኛል እያለ ለመሳሳት ይዘጋጃል። ለምሳሌ እንበልና ወደ ደቡብ ጎንደር ብንገባ አርበኛ ከፍቴ አጠናል። አርበኛ ከፍቴ አጠናል። ይሰማሻል? አዎ አዎ፣ በትክክል ከፍቴ ይሰማኛል። ጀግናው አርበኛ ከፍቴ አጠናል። ይሄ እንግዲህ ከሰሜን ጦርነት ጀምሮ ጠላትን አንገት ያስደፋ፣ ብዙ ምሽግ የደመሰሰ፣ ብዙ ምሽግ ነጣ፣ ብዙ አገር ነፃ ወጣ፣ ሰፊ ቀጠና የሚዋጋ፣ ሰፊ ጦር ያለው ጎንደርን ሳይሆን አማራን ወክሎ የሚታገል ጀግናችን አሳጦናል። ይሄ በትንሹ ቆንጽሎ ለራሱ ብቻ የሚያስብ ፖለቲከኛ ጀግናችን አሳጦናል። ግን እኛ ጀግናችን አጠን ሌላንም የምንገል ብለን አይደለም። እንደ ጠቅላይ እዛውን የወሰን ነው እንደ ድርጅትም የወሰን ነው አስበንበታል። አማራን ትግሉን እንደማጠርፍለት ቆም ብለን አስበን በስሌት ነው የተንቀሳቀስ ነው። በስሌት ስንቀሳቀስ ሁኖ አማራ ፊል ሽንፈት ነው። አማራ ሁኖ ፋኖ ሆኖ በፋኖ ላይ ምዝመት ሽንፈት በመሆኑ ወደ ማስተማሩ ወደ ማስተማሩ ወደ አዳምቱ ልዩ ምከሩልን ከማለቱ ልንከ ሌላ ውስጥ አልፈጸመም እና አሁንም እንዲታረቡ ከፈለጉ ድርጅት የራሳቸውን ድርጅት ማቆም ይችላል። ማሆንና ወታች ምስ ካለሁ አለሁ እየሰማሁ ነው አለ ካልሆነላቸው ደግሞ በድርጅቱ መካተት ነው ያለባቸው። በድርጅቱ መካተት ነው ያለባቸው። መጀመሪያ ድርጅቱን ያቆሙ እነሱ ናቸው። ሳያስቡት ወጥተዋል። ሳያስቡት ወጠው፣ አስበው ለመስራት አልሆነላቸው፣ ድርጅት ማቆም አልቻሉ እና ወደ ድርጅት ወደ ድርጅታችን መካተት አለባቸው። ቦታ እንሰጣቸዋለን፣ ችግር የለም። አለዛም ደግሞ ድርጅት አቆመው በቃ ድርጅታዊ ስራ ቢሰሩ ትልቅ የአማራ ረፍት ይኖር ነበረ። በጣም አሁን እያከሰሩን ያል ትግላችን ወደ ኋላ እየመለሱት ያለ እንዳገዛዙ እየተመቹት ያለ እነሱ ናቸው እና ድርጅታችን ስም እያጠፉን ያለ ከሚታገልበት መስመር ለማውጣት የማይጥሩት ነገር የለ። ከመስመር ወጣ ማለት ለእነሱ ግብረ መልስ መስጠት ነው። ሊገሉ ከሆነ እነሱን አጠፊታ መግደል ነው። ይሄ ከመስመር መውጣት ነው። በድርቅ አስበን እየሰራን ነው። አሁንም እኔ ማስተላልፎ መልክት፣ አንደኛ ድርጅት እንዲኖራቸው ነው፣ በድርጅታቸው በመርህ እንዲመሩ ነው የሚፈልገው። ሁለት ድርጅት ሊኖር ሩቅ አይደለም ነገ ወደ አንድ ድርጅት እንመጣለን። እነሱን በስሩ ይቆያሉ። የግድ በማዕከላችን በሳል ይገባል ሲገባቸው ይመለሳሉ፣ ወደ አንድ ድርጅት ይመለሳለች። እዚህም ወደ ጠቅላይ ግዛት ዕዝ የሚባል ሁለት ዕዝ ቢሆንም እኛ እንቃረን፣ ግን በመስመሩ እንዲሄድ ነው። በመስመሩ እንዲመራ ነው። ቀጥ ብሎ መደበኛ ጠላቱን እንዲታገል። አሁን የተንኮታኮተው አገዛዝ የተንኮታኮተው ስርዓት አሁን ዞሮ በእኛ መበላላት ብቻ በእኛ መፎካከር ብቻ እያተረፈ ነው። በቃ እያተረፈ ነው። ባይሳካለትም ለጊዜው ለውጭም ሆነ ውስጥ ላለው ህዝባችን ትንሽ ሞራሉን እየጎዳብን ነው ያለና እኔ ምክር ነው የምሰጠው። እነሱን እናጠቃቸዋለን ብለን እነሱን እንደመሰሳቸዋለን ብለን ደነሱን ስጠው ነገር አንድ ነገር የለም። በመርህ ነው የምንመራው። በድርጅታዊ አሰራር ነው የምንመራው እኛ በዚህ ልክ ነው እኔ የማስተላልፈው መልክት። ይብሰሉ ነው ሰራዊታችን ወደ ታች ስሆን እነሱ በብልግና በሚመሩት ዙሮን አማራ ላይ ለብዙ ዘመናት በሰሜኑ ጦርነትን በህዋት አገዛዝ አሁንም በብልጽግና የነበረው ለብዙ ዘመናት የነበረው ጦርነት አሁንም እንዲቀጥል ነው እየተፈለገ ያለ፣ እንዲቀጥል ነው የስር ባንዳዎችን ወጥተው እየመጡን ያለ፣ ከእነሱ ጋር ለመስራት ቃል እየገቡን ያለ። ስለዚህ በዚህ ስር ያለው ወታደር ክብሩ ይስፋ፣ አብረን ነው የምንውለው፣ አብረን ነው እየዋልነው ያለን። ለምሳሌ እንደ ጎንደር ብንወስድ፣ እንደ ጎንደር ጠቅላይ ግዛት ህዝ ወይም ጎንደር አንድነት ህዝብ ነው በሚመሩት ተታች ያለው ሰራዊት አሁኑ ከሰራዊታችን ጋር እየዋል ያለ። ወደዚህኛው በኩል ስንመጣ ደሞ ጎንደር ላይ ቢያበላሹም አሁን እየቆጨው ነው ያለ ሰራዊቱ እየቆጨው ነው ያለ፣ መመለስ ጀምሯል። ይህ ሰራዊታችን ዳጭ ማበጣት አንልም። ሰራዊቱ ሲደናገር ወደ ምረሽ ሊገባ ይችላል፣ ወደ አልተፈለገ ስርቆት እና ቃጫ ሊገባ ይችላል። አሁንም ይሄ በዚህ ልክ አይደለም። ሰራዊቱን እየመለስን ወደ አንድ እንዲመጣ እያደረግነው ነው። ሰራዊታችን መበተን መበተን ማለት ለኛ ጥሩ አይደለም። ይህን ነው አሁን እኛ ምክር እየሰጠን ያለ። ሁሉም እንዲመክርልን እና መለከታችን ይሄ ነው። ገለ ስለማናተፍ መከረም መመለሱ አትራፊ ይሆናል እና ልብ ሊሰጣቸው በዚህ ልክ ነው። ዝሮ ዝሮ ጠላት ጠላት ምን እየተንቀሳቀሰ እንደሆነ ሊገባቸው ይችላል። እነሱ አሁን ከብልጽግና ጋር እየሰሩ እንደዚህ እያደረጉን ነው እያሉን ነው። ይሄ ዕቃ ዕቃ ጨዋታ ነው። ታታ ጨዋታ ነው። የአማራ ህዝብ ያውቃል። መንግስትን ሊመሰክርልን ይችላል ከብልጽግና ጋር ወይም ደግሞ ሌላም ነገር እንደማናስብ ጠራፊ ይመሰክራል። እሱ ያልመደብለው የሚሆን በድርጅቱ የሚመራው ሰራዊትን በሁሉም ቦታ በሸዋ፣ በወሎ፣ በጎጃም፣ በጎንደር መደበኛ ትግል ገብቶ ያገዛዙን ጦር ሲያንበረክክ፣ ሲማርክ፣ መድረሻ ሲያሳቀሚ በዚህ ልክ ነው። በዚህ በቋራና መተማ መስመር ያው ለአንድ ወር ያህል እንቅስቃሴ አድርገናል። በዚህ ልክ የተወሰኑ ቀናቶች በአራትነሱ ቀናቶች ኦፕሬሽን ከበባ አድርጎ ጸሐይ ያልበዋል ሆይ ተሟል ብሎ ያገዛዙ ጦር ያላደረገው ነገር የለም። ያው አረበኛ ሰሞን ይሆናል አልቻለም። ምንም አንተሳቃለት እኔ ሳሆንም ቁስለኛውን ማር አነሳ እያንጠበጠበ ሄደ እያንጠበጠበ ሄደ። ምንም አልቻለም። አንገብግቦ ነው ይወጣው እና ስለዚህ መደበኛ ጠላታችን ጋር እነሱ ሚሉት ሌላ ወሬ ነው። መደበኛ ጠላታችን ደግሞ የሚመሰክር ልን ግጥመ እንደመሰስ ነው ስ ከመባል እነ ደረጀን መጣናቸው አሸነፍ ናቸው እስከመባሉ አወርተዋል። ወሬው ግን ጠረት ትልቅ መሳውት ነው። አራት አምስት ጊዜ ነው ድል አድርገን ይወጣ ነው። እኔ ብዙን ባልቆጠረውም ብዙ ቀናት ነው በእኛ ላይ የተሰለፍነው ነው። በዚህ ልክ ነው። መቼም ቢሆን ለጊዜው አሰናከሉና ያሰናክሉናል ለተመልካቹ ለሚያግዘን ዝም አይዟችሁም የለን ህዝባችን አንገቱን ያስደፋል፣ ነው እንጂ አገዛዙ በዚህ ክፍተ ተጠቅሞ መቸም እኛን የአማራ ፋኖን የአማራ ጠናን ትግል በምንም ፈቀቅ አያደርገንም። በቅርብ ቀን የምናሸንፍ መሆናችን በዚህ ልክ ነው። ለአብራራሽ የምፈልገው አርበኛ፣ እኔም ላነሳልህ ነበር እንግዲህ ረዥም ቀን የወሰዳችሁት እንደው ካልተሳሳትኩኝ አንድ ወር ያህል ነው የቆያችሁት በዚህ ከበባ ውስጥ በተባለው እና ከበባውንም የፕሮፓጋንዳውን የጦርነቱ ብቻ አይደለም፣ ጦርነቱም በጎን ደግሞ ፕሮፓጋንዳውን በጎን ነበር እና አንተም አርበኛ ደረጀ አርበኛ ሰለሞን አጣናው ዋና ዋና የምትባሉ ተከባችኋል፣ አይወጡም፣ ተደምስሰዋል፣ ከዚህ በኋላ አልቆላችኋል የሚባል ነበር ፕሮፓጋንዳው። እና ፕሮፓጋንዳውንም ጦርነቱንም ሁለቱንም ሰብራችሁ ነው የወጣችሁት። አሁን እና አሁን ያላችሁበት እሱ ሁኔታ እንደው ከዛ ሁሉ ድል ማለት አቀድም ብላልኛል አስከሪ ናቸው ማንሳት እስኪያቅታቸው ሰሞኑን በተከታታይ መረጃውን ስናወጣው ነበር፣ ከባድ መሳሪያዎቻቸው እስኪወድሙ ድረስ፣ እስከዛ ደረጃ ነው እናንተ ድሉን አልጋችሁ በጃችሁ አስገብታችሁ የሁለቱንም የፕሮፓጋንዳውንም የመሬቱንም ዘመቻ አሸንፋችሁ አሁን ያላችሁት እና ከዚህ በኋላስ አሁን ያላችሁበት ሁኔ እንደበሳ አጠቃልላለሁ ደክማቸው አላቀ አለ። በጣም ይቅርታ እየርስ ምን አለ መሰለሽ፣ አሁንኛ ያለንበት ቀጠና በራሳችን ቀጠና ነው ያለን። ያው ለማጥቃት ከበባ መጥቶ ያደርጋልኝ ያፍናልኝ፣ ያው ተመቶም ድልም አድርገን ደምስሰነው ነው የምንወጣው። ባለንበት ቦታም ቢሆን ሁሉም ያለንበት ቦታ የራሳችን ቀጠና ነው፣ ግን ከካምፕ ተነስቶ ከሽንፋ ተነስቶ ከደደጉ ከዱባባ ተነስቶ ነው የሚመጣው። ያገጋዙ ጦር ግን በመጣው ተመልሶ ነው የሚሄደው። አቅም ጥሮት ተሸንፎ ተመቶ ነው የሚሄደው። እና አሁንም ይሄን ከበባ ስንወጣ በራሳችን ቀጠና ነው ያለን በተሻለ ቦታ እሱ ማግኘት የማይችልበት እም ቢመጣም እንኳን ተደምስሶ ከዛው በሚቀርበት ቦታ ያለን በጥሩ ሁኔታ ያለን በጥሩ ቦታችን ያለን በከተማዎቹ እኮ እሱ በገጠር ያልነው በከተማው በቀበሌዎቹ እንኳን ያው ብቻ የራሱ አቅሙን ተጠቅሞ ይመጣል፣ አቅሙን አትወጣል። እና በዚህ ድቅነው አሁን ያለንበት ጥሩ ሁኔታ ያለ በጥሩ ሁኔታ ያለ ሰራዊታችን እንቅስቃሴ ነን ያለ አሁን ትንሽ የነበርንበት ቦታ ምግብ ጥረት ምናምን ገጥሞት ነበር። አሁን ምግብ ጋር ያለ አሁን አቅም ፈጥሮ እና ደህና ነው በጥሩ ሁኔታ ምንድንቀሳቀሰ ያለው እግዚአብሔር ይመስገን። አርበኛ በጣም በጣም በጣም እግዜር ይስጥልኝ። እንኳን ድል ከእናንተ ጋር ሆነ፣ እንኳን እግዚአብሔር ረዳችሁ። ወደፊትም ድል ከእናንተ ጋር ይሆናል በእርግጠኝነት። የተከፈለ ዋጋ ቀላል አይደለም። ሁለት አርበኞች፣ ትልልቅ አርበኞች እንዲሁም ደግሞ የጎንደር ጠቅላይ ግዛትን በዋናነት የምትመሩት ሁለታችሁን አርበኛ ከዛ ውጭ አርበኛ በተከታታይ ደግሞ በጣም እንደው ያገኘዋችሁ በጣም ይቅርታ አርበኛ፣ በጣም መልካም ጊዜ አየሩስ። አንዲት መልእክት ምናልባት አሁን ዝም ብሎ ጎንደርና ጎንደር፣ ጎጃምና ጎጃም፣ ወሎና ወሎ፣ ሸዋና ሸዋ የሚባል ነገር አለና በዚህ ልክ ሰፍቶ ለህዝባችን መልእክት እንዳይስተላለም በአመራሮች በአመራር ደረጃ ሁሉም አመራር አይወክልም። ምናልባት ከፖለቲካ ጋር የተጣመዱት ናቸው እና ትንሽ ውስን ሰዎች ናቸው። በባንዳነት ዙረው የሌላን ተልዕኮ እያራመዱ ያለ በአኗችን በያለበት እንዲበረታ እንፈልጋለን ለምሳሌ ምስራቅ ወሎ ላይ ሁሉን የሚወክል አይደለም። ትንሾች ብቻ ትንሾች ናቸው፣ ከሚ ሚሽ ትንሾች ናቸው። ሸዋ ላይ ብንወስድ ትንሾች ናቸው፣ በሁለት በሶስት የሚቆጠር ነው። ጎንደር ላይ ብንወስድ ግን በሁለት ከሁለት የማይበልጡ ከሶስት የማይበልጡ ናቸው። ጎጃም ላይ ያው የሚታወቁ ናቸው፣ የሚራገቡ የሚታወቁ ሰዎች ናቸው እና ሁሉ ፋኖ ተዋጅ ነው። መሬት ላይ ያለው ፋኖ ምንም ችግር የለበትም። እንደ ወደ አሜድ ቀጠና ወይም ደግሞ ጠቅላይ ግዛቱ በጠቅላላ ይህ ነከሌ ክንፍ ተብሎ እንዳይፈረጅብን የሁነት ነው። እንዲው በቃ ይህ ተብሎ ተለምኖ እንደ መደበኛ ጦር እየተደበደበ መጦ ነው ወንድም። ግን ግደል ተብሎ የሚታዘዘው ግን እያዋረዳቸው የራሳቸው ጦር እየካዳቸው ነው ያለ እየተመለሰ ነው ያለ አይዟቸሁን እናንተ ላይ በፍጹም በፍጹም እያለንን በዝቅተኛው ሰራዊት በመሬት ላይ ባለው ሰራዊት እኔ ሞራል ሊሰጠው ይገባል። እና በዚህ ልክ መልእክቱ እንዲተላለፍ ነው። ስላመሰገንሽኝ አመሰግናለሁ። ይስጥልኝ፣ እግዚአብሔር ይስጥልኝ። አልበኛ ሁለታችሁንም እግዚአብሔር ከናንተ ጋር ሆን። እግዚአብሔር ይስጥልኝ። መልካም